ወይማሌ ሄሎማ እንዴት ነሽ ደህና ነሽ ደህና ነንማ የእኔ ልጅ ደህና ነሻ እንዶ የሰውን ሀገር እንዴት አገኘሽው ጥሩ ነው ማ እድል ሰጠኝ ቤት ገብቻለሁ እኔ ምልሽ፣ ማርትዬ፣ እህቶችሽ ቅርብሽ ናቸው? ተደዋወላችሁ? አንገናኝም፣ ሩቅ ለሩቅ ነን። በስልክ ግን አገኛችኋለሁ። አይ ማርትዬ፣ አይ፣ እስቲ ይሁንማ፣ እንደው ደህና ቤት ገባሽ። አይ አግብቶ ወልዶ ስደት ጥሩ አይደለም። ታይ ልጅ የብልሽ እምቢ አልሽኝ። እንግዲህ ምን ላድርግ? እንግዲህ እናት አባቴ አምላክ ይከተልሽ ልጄ። አሜንማ፣ ምን ላርግ ብለሽ ነው እናቴ? እስከ መቼ እናንተን አስቸግራለሁ? ሲሳይንም ልጆቹንም አደራሽን። እነሱ የእኔው አይደሉም እንዴ? ምን አደራ ያስፈልገዋል ብለሽ ነው? አይ አባየ፣ ቤት አለ፣ እስቲ አቅርቢልኝ። እንግዲህ አባትሽ የለ፣ ምን ላርግሽ? አዎ የለማው። እሺ፣ ቻው። አይዞሽ፣ በርቺ። እንግዲህ አንዴ ወተሻል ጠንቅ

ምንድን ነው የነበረባችሁ እዳ መክፈል ስላልቻላችሁ በአግባቡ ባንኩ ባራሸጥ ወስኖታል። ቆይ እኔ ለምሰጥህ። ይኸው ይኸው ያንቺ፣ ይኸው ያንተ። ቀድሞ የጨረሰ ይደገማል፣ ቶሎ ብሎ ሄሎ ማርቲ፣ የኔ ፍቅር። ሄሎ የኔ ፍቅር፣ እንዴት ነህ? እንዴት ነሽ? ልጅ ስራ ጀመርሽ? አዎ ጀምር ያለው። እንዴት ናችሁ? ልጆቹስ? ደህና ናቸው። ለልጆቹ ነው ያለውላቸው። ምን ይሆናሉ ብለሽ ነው? አንቺ ተንገላታሽ እንጂ አታልቅስ፣ ፍቅር ፈጣሪ መልሶ ያገናኘናል። የኔ ፍቅር፣ አንቺ ተንገላታሽ እንጂ። የእኔ ውድ፣ አይዞ፣ እዳችንን እስከምን ከፍል በርትተ ስራ። በርትቼ ይሰራለሁ። በጣም ከባሰብ ልጆቹን ለማየስጥ። አይዞሽ ለልጆቹ ያለው ያለውላቸው አንቺንም እኔንም ማጣት የለባቸው። የልጆችን ነገር አደራ። አይዞሽ፣ እንደ እናትም እንደ አባትም ሆኜ ነው ያሳድጋቸዋለሁ። ያልፋል የእኔ ፍቅር። እስከ ትመጪ ድረስ አንገቴ እንደ ፍቼ እየሰራው አንቺን ለመጠበቅ ቃል እገባለሁ። እኔም ሰርቼ ቃል ኪዳኔ ልመለስ ቃል ገብቼ እልሃለሁ

አስኬታ ምትን እንከፍላለን። እሳቸውስ ምን አላቸው? አንተም ትሰራለህ እኔም አረብ ሀገር ሄጅ ይሰራለሁ። አይሆንም። ልጆቹም ተንገላተው አንቺም ተንገላተሽ፣ አይሆንም፣ በፍፁም አይሆንም። ወስኛለሁ። ስስ መጋዘኑ መሸጥ የለበት። በፍጹም ሄጅ ይሰራለሁ። ምን አደርጋለሁ? በቃ በሐሳብ እሺ እስማማለሁ። እሺ እንግዲህ ከተስማማን ልጆቼን አደራ፣ ራስህንም ጠብቅ አደራ፣ ትዳርህን ጠብቅ አደራ፣ አደራ፣ አደራ ልጆቼን

ውይ ሲሳይ፣ ቆይ ቆይ፣ ነው የላግዝህ እንዴ? ችግርም አለው እንጂ አንተን የመሰለ ሸበላ ልብስ ሲያጥብ፣ የልጆችን ልብስ ማጠብ ምን ችግር አለው? ጤናዬ ሚስት እዛ አረብ ታጫውታለች፣ አንተ የዚህ ልጆችን ታጫውታለህ። ቃል

ደለላ ቡና ፈልቷልና፣ በዛውም ቁርስ በልተህ ትሄዳለህ። ግድ የለም ልጆቹን ወደ ትምህርት ቤት አደረግሽ፣ በዛ ወደ ስራ እሄዳለሁ ነው። እኔ የልጆች አንተ ደግሞ ግድ ለራሳቸውና መለስ ስላለው፣ እሺ በቃ ይሁን። ምን እናደርግ መሰለህ? ማታ ከስራ ስትመጣ ቡና አፍልቼ እጠብቅሃለሁ። በደንብ እንጫወታለን። እሺ፣ እሺ፣ እሺ።

ሴቶችን ጫማ ጥቤ ትንሽ ዘና ላረጋቸው ነበር። ውይ በጣም ደስ ይላል። ታዲያ ለምን አብረን አንሄድም? በመኪና ልውሰዳቸው። ና እንዝናና፣ ፈታ ላድርጋቸው። ግድ የለም። የእናትዮዋ ደረስ አለብኝ። እኔ ራሴ ነው ልጃቸው ሄደ። ምንም ችግር የለም። ወጪ በእኔ ነው፣ ምንም አትጨናነቅ። ግድ የለም። አመሰግናለሁ እትዬ ጤናዬ። እትዬ ጤናዬ? ወይ እትዬ ነው ያልከው? እንዴት! ተው ተው፣ ሲስ ተው፣ ይቅርታ ጤንነት